ጤና ይስጥልን፣ ክቡራን የኢትዮጵያ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍጻሜው አብራችን ቆዩ። በዓለም ዙሪያ የሚሊዮኖችን ቀልብ ሰቅዘው የያዙት እና የአንድ ደቂቃ የቻይና ድራማዎች። ያለንበት ዘመን በሁሉም መስኩ የጥድፊያ ዘመን ነው። አንዱ አጣጥሞ ሳይጨርስ ወር አልፎ በሌላ ይተካል። ረዥም ነገር ማየት ልብ የሚጎትት ነገር እየሆነ መጥቷል። እጥር፣ ምጥን፣ ቅልጥፍ ያለ ነገር የዘመኑ መገለጫ ነው። በዚህም የተነሳ ነው ቲክቶክ እንዲህ የአፍላ ጎረምሳው እና የአዛውንቱ መናኽሪያ የሆነው። ትውልድ በአጫጭር ተንቀሳቃሽ ምስሎች ፍቅር እየተለከፈ ይመስላል። ይህንን ደግሞ ቻይናውያን ጠንቅቀው ተረድተዋል። አዲሱ የቻይና አጫጭር የቪዲዮ መተግበሪያ የዓለም ቀልብን እየገዛ መጥቷል። የአንድ ወይንም የሁለት ደቂቃ ርዝመት ያላቸው የአጫጭር ድራማዎችን የሚያሳዩ የሞባይል መተግበሪያዎችን በበርካታ አገሪቱ በብዛት ወደ ተንቀሳቃሽ ስልኮች መጫናቸውን መረጃዎች ያሳያሉ። በመተግበሪያቸውም ላይ የሚቀርቡት ድራማዎች ፈጣንና ተከታታይ የሱፐር መልክ የሱፐር ኦፔራ መልክ ያላቸው አንዳንድ የሚያሳፍሩ ናቸው። ርዕሶቹም ቢሆን የሰውን ቀልብ በመግዛት ተብለው የተበጃጁ እንደ ቢሊነሩ ባሌና ውሽሞች አይነት ናቸው። ተመልካቾች ከአንድ ሰዓት ባነሰ ጊዜ ውስጥ የመቶ ሰዓታት ተከታታይ ድራማ እንዳዩ አይነት ፍላጎት ስሜት ሊሞሉ በልብ ሰቅለው በጥፍራቸው ሊቆሙ ይችላሉ። አንድ ተጠቃሚ ረዲት በተባለ የማህበራዊ ሚዲያ መድረክ ላይ እወደዋለሁ ሲል ጽፏል። ምንም ጊዜ አያባክኑም ወዲያውኑ መሳሳም ይጀምራሉ ሲሉም ያለውን እውነታ ይናገራል። በመላው ዓለም ከመቶ ሚሊዮን በላይ ጊዜ ተጭኗል። እስካለፈው መጋቢት ድረስ እነዚህ አጫጭር ድራም የሚቀርቡባቸው ተግበሪያዎች በመላው ዓለም 950 ሚሊዮን ጊዜ ተጭነዋል። መቀመጫውን በብራስልስ ያደረገው ብርጌል ውስጥ ከፍተኛ የምጣኔ ሀብት ባለሙያ የሆኑት አሊሻ ግራ ግራሲያ ሄሬሮ ድራማዎችን ተደራሽ፣ ተንቀሳቃሽ፣ ፈጣን እና ሱስ አስያዥ ናቸው ሲሉ ይገልጿቸዋል። ከእነዚያ አጫጭር ድራማና የሚያቀርቡ መተግበሪያዎች ጀርባ ያሉት ኩባንያዎች መቀመጫቸውን ያደረጉት አሜሪካና ሲንጋፖር ቢሆንም መነሻቸው ግን የቻይና ነች። የተወሰኑት ድራማዎች በቻይንኛ ተቀርጸው ወደ እንግሊዝኛ የተተረጎሙ ናቸው። ነገር ግን በዩናይትድ ኪንግደም እና በአሜሪካ መቀረጽ ጀምረዋል። መቀመጫውን ለንደን ያደረገችው እና እንደ አውሮፓውያኑ በ2024 አጫጭር ድራሞችን ለመስራት ኩባንያዎች ያቋቋመችው ፕሮዶሰር ፕሮዲሁሰር ሉአሻንሻን በተለያዩ መተግበሪያዎች አስራ አምስት ተከታታይ አጭር አጭር ድራሞችን ሰርታለች። በአማካይ የአንዱ ምዕራፍ ድራማ ከ20 እስከ 50 ክፍሎች ይኖሩታል። ይህንንም ለመቅረጥ ከሰባት እስከ አስር ቀናት ይፈጃል ትላለች። ተዋናይኑም ቢሆን ብሪታንያውያን ሲሆኑ ከቀረጻው ጀርባ ያሉት ባለሙያዎች ደግሞ ብሪታንያውያን እና ቻይናውያን ናቸው። በቅርቡ ለእይታ የበቃው የፍቅር ድራማ ባለ አምሳ ስምንት ክፍል ነው። ሚስጥራዊ ንጉሳዊ ቤተሰብ አፍቃሪ ይሰኛል። እርሱ ዋና ገጸ ባህርይ የወንድ ስቢሪ መስፍን ሲሆን ተዋናዩ ደግሞ ብሪታንያ የቴሌቪዥን ድራማ ተመልካች ዘንድ የታወቀው ሚድ ኢን ቼልሲ ላይ በመተወን ዝናን ያተረፈው ዲግቡ ኤድጊሊ ነው። ተዋናዩ አጭር ድራሞች ላይ በመሳተፍ ወደ ትወና መግባቱን ይናገራል። ለተዋናዩ በጣም ምርጥ ልምድ ይመስለኛል ይላል ኤድጊሊ። እጅግ በጣም በጣም ፈጣን ነው። በቻይና ደግሞ አጭር ድራሞች የሚሰሩ ተቋማት የበለጠ ፈጣን አድርጓቸዋል። በቻይና የሚታተመው ዘፒፔር በአንድ ሳምንት እስከ መቶ ክፍሎች ሊቀርጽ ይችላል ይላል። እንደ ቻይና ኔት ካስቲንግ ሰርቪስ አሶሲኤሽን መረጃ ከሆነ ባለፈው የአውሮፓውያን ዓመት ከሰላሳ ሺህ በላይ አጭር ድራማዎች ለተመልካች አቅርበዋል። እነዚህም በአጠቃላይ ሰባት ቢሊዮን ዶላር ገቢ ያስገኙ ሲሆን ይህም የቻይና ቦክስ ኦፊስ ገቢ በእጅጉ አልፎ የሄደ ይሆናል። የቻይና የሳንሱር መቀስ ተመልካች በፍቅር የሚንሰፈሰፍላቸው እነዚህ ድራማዎች የሚሰሩ ኩባንያዎች አበጥረው የሚፈትሹ የቻይና ባለስልጣናት አልለጠፉም። በየካቲት ወርም ከአንድ ሺ ሁለት መቶ በላይ የአጫጭር ድራሞች ከቻይና መተግበሪያዎች ላይ እንዲወርዱ ተደርገዋል። ይህም በቻይና የቲክቶክ አጫ ከሆነው ድዮን ላይ ጭምር የሆነው ነው። የአጫጭር ድራማዎች አዲሶች ቻናሎች እሴቶቻችንን በሚያሳድጉ እና በሚያሰፉ ነገሮች ላይ ማተኮር አለባቸው ብሏል የቻይና ብሔራዊ የሬዲዮ እና የቴሌቪዥን አስተዳዳሪ ወሲብና መጽቀዝቃሽ የሆኑ ነገሮችን ከማገድ ባለፈ ጸያፍና የማይመጥኑ የተባሉትን ጭምር በመንግስታዊ ተቆጣጣሪ እክል እንዲስተካከሉ ይደረጋል። ሳንሱር የሚያደርገው አካል ጸያፍ ላለው ጉዳይ ግን ግልጽ ብያኔ ያላስቀመጠ ቢሆንም አንድ ቢሊዮነር የኩባንያ ባለቤት ከጽዳት ሰራተኛው ጋር ወይም ከአማቹ ጋር ፍቅር ሲወድቅ በአማቹ የሚሰነዝረው ስድብ ግን ተገቢ ያልሆነ በሚል እንዲስተካከል አድርገውታል አድርጎ ያውቀዋል። በዩናይትድ ኪንግደም በሚገኘው ኬንት ዩኒቨርሲቲ መምህር የሆኑት ኦስካር ዝሆ የአጭራጭር ድራማዎች በፍጥነት ከተስፋፉ በኋላ የቻይና የሳንሱር መቀስ ከፍጥነታቸው አንጻር እነሱ ላይ ለመድረስ እያለከለከ ነው ብሏል። ኢንዱስትሪው አዲስ ነው፣ ስለዚህ ሳንሱርም እንደዚህ፣ ስለዚህ ሁሉም ስርዓት ከኋላቸው እያዘገመ ነው። ባለፈው ህዳር ወርም ላይ ከዱዪን እንዲወርድ የተደረገው ተከታታይ ድራማ የዓለማችን ሀብታም አባቴ ነው ይህ ይሰኛል እርሱ ድራማው ቁሳዊነት ሰባኪ፣ እንዲሁም አባካኝ እና ቅንጡ ህይወትን አበረታች ነው በሚል ነው ከመተግበሪያው ላይ የወረደው። ይሁን እንጂ ተመሳሳይ ጭብጥና ስራ ያላቸው ሌሎች ድራማቸውን በቻይና የሚታዩ በተግበሪያዎች ላይ አሁን አሉ። ድራማው በቻይና በ2023 ከተለቀቁ በኋላ ወደ እንግሊዝኛ የተተረጎሙ ሲሆን በዩቱብ ላይም አራት ሚሊየን ተመልካች ማግኘት ችሏል። በጣም ዝነኛ ከመሆኑ የተነሳ ድራማው የስራው ኩባንያ ባለፈው አመት በጃፓን ገበያ ለማስፋት በሚል በጃፓንኛው ቋንቋ ተደግሞ ተሰርቷል። ከጃፓን ባሻገር ኢንዶኒዥያ፣ ታይላንድ፣ ማሌዥያ የኩባንያው ገበያ ማድረጃ ማድረሻዎች መሆናቸውንም እና እንደ ሀገሩ ሁኔታ ድራሞች እንደሚሰሩ የኩባንያው የበላይ ኃላፊ ሊውዥን ሉንግ ተናግረዋል። ሌላ ሪሎ ሸርት የተሰኘ ሪሉ ሾርት የተሰኘ ኩባንያ በበኩሉ የላቲን አሜሪካ ተዋናይን በመጠቀም በርካታ ድራሞች በስፓኒሽ ቋንቋ ሰርተዋል። ለመጨረሻ ጊዜ ሳመኝ የተሰኘው ድራማ ማስታወቂያው ብቻ በኢንስታግራም እና በቲክቶክ ላይ ሚሊዮኖች ተመልክተዋል። እንደ ሴንሰር ታወር መረጃ አሜሪካ አትራፊ የገበያ መዳረሻ ብትሆንም በ2025 የመጀመሪያ ሶስት ወራት ብቻ በላቲን አሜሪካ መቶ ሚሊዮን የመተግበሪያ ተጠቃሚዎች ተገኝተዋል። በደቡብ ምስራቅ እስያ ደግሞ ይህ ቁጥር 87 ሚሊዮን ደርሷል። የቻይና መረጃዎች ምርምር ኩባንያ ዳታ እንደሚለው ኩባንያዎች ወደ መካከለኛው ምስራቅ አፍሪካ ለመግባት ገበያውን እያጠኑ ናቸው። አንዲት በካሜሮን የምትኖር የአጭር አጭር ድራማዎች አድናቂ የቻይና አጭር ድራማዎች ማስታወቂያ በማህበሪያ ሚዲያ ላይ በ2023 ካየች በኋላ መከታተል እንደጀመረች ተናግራለች። ባለፈው ዓመት ስልሳ ተከታታይ ክፍሎች አይቻለሁ። በአጭሩ ተከፍያለሁ። ያንን ማለት ብቻ ነው የምችለው ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በኮሎምቢያ ፕሬዝዳንታዊ እጩ በምረጡኝ ዘመቻ ላይ ሳሉ ጭንቅላታቸው በጥይት ተመቱ። በኮሎምቢያ ዋና ከተማ በቦጎታ የምርጫ ቅስቀሳ ላይ የነበሩት የኮሎምቢያ ፕሬዝዳንታዊ እጩ ሶስት ጊዜ በተተኮሰባቸው ጥይት መመታታቸው ተገለጸ። ፕሬዝዳንታዊ እጩ ሁለት ጊዜ ጭንቅላቱ ላይ መመታታቸውን ተናግሯል። የ39 ዓመቱ ሚጌል ኦርቢ ቱርባይ ጥቃት የደረሰባቸው ቅዳሜ ዕለት በአንድ መናፈሻ ውስጥ ለተሰበሰቡ ጥቂት ሰዎች ንግግር ሲያደርጉ ነው። ፖሊስ በቦታው የ አስራ አምስት ዓመት ተጠርጣሪ በቁጥጥር ስር ማዋሉን የሀገር ውስጥ መገናኛ ብዟን ዘግበዋል። ባለቤታቸው ማሪያ ክላውዲያ ታርዞ እና ህዝቡን ፕሬዚዳንታዊ እጩ ህይወታቸውን እንዲተርፍ እንዲጸልዩላቸውም ተማጽነዋል። ቢል ሚጌል በአሁኑ ጊዜ በህይወት ለመቆየት ጣር ላይ ነው የሚያክሙት ዶክተሮቹ እግዚአብሔር እንዲያግዛቸውን ጠይቀው ብለዋል። ፓርቲያቸው ፕሬዝዳንታዊ እጩ ላይ የደረሰውን ጥቃት አውግዞ የፖለቲካ መሪን ህይወት፣ ዲሞክራሲና በኮሎምቢያ ውስጥ ያለውን ነፃነት አደጋ ላይ ይጥላል ብሏል። በስልክ ተቀርጾ በማህበራዊ ሚዲያዎች ላይ የተጋራው ተንቀሳቃሽ ምስል ንግግር በሚያደርጉበት መካከል የተተኮሰባቸው ጥይት ጭንቅላታቸው ሲመታ እና በዙሪያቸው የተሰባሰቡ ተደናግጠው ሲሮጡ ያሳያል። የአደጋ ጊዜ ሰራተኞች በጉልበታቸው ላይ እና ሁለት ጊዜ ጭንቅላታቸው ላይ በጥይት መመታታቸውን ለኤፍ ለኤኤፍፒ የዜና ወኪል ተናግረዋል። የፕሬዝደንታዊ እጩ ዕጣ ፈንታ ያሳሰባቸው ደጋፊዎቻቸውን በሆስፒታሉ ዙሪያ የተሰባሰቡ ሲሆን ለተሻለ ህክምና ወደ ሳንቴፌ ክሊኒክ በሄሊኮፕተር ተወስደዋል። ፕሬዚዳንት ጉስታቮ ቤትሮ ጥቃቱን በግለሰብ ላይ ብቻ ሳይሆን በዴሞክራሲ ላይ የተፈጸመ የኃይል እርምጃ ሲሉ አጥብቀው እንደሚያወግዙ ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮም ጥቃቱን ዲሞክራሲ ላይ የተቃጣ ቀጥተኛ አደጋ ሲሉ አውግዘዋል። ሮቤ በጥቅምት ወር ለሚካሄደው ፕሬዚዳንታዊ ምርጫ እጩ እንደሚሆኑ አስታውቀው ነበር። በኮሎምቢያ ፖለቲካ ውስጥ ተሳትፎ ካለው ቤተሰብ የተገኙት ኦሪቢ ከሀገሪቱ ሊበራል ፓርቲ ጋር ግንኙነት አላቸው። አባታቸው ነጋዴና የንግድ ሕብረት መሪ ናቸው። እናታቸው ጋዜጠኛ የነበሩ ሲሆን በ1991 በፓፖሊ ኤስኮበር ይመራ በነበረው የሚድሌን የአደንዛዥ እጽ ቡድን ታግተው ከተወሰዱ በኋላ ለማስለቀቅ በተደረገ ጥረት ወቅት ጥረት ወቅት ተገድለዋል።